ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሚያዝያ 27 ቀን 2017 ዓ ም የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። በቅድሚያ እንኳን ለ84ተኛው ዓመት የአርበኞች ቀን አደርሳችሁ እያልን የእኩለ ቀን ዜናችንን ርዕሶቹን በማስቀደም እንጀምራለን። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን እናቀርብላችኋለን። የብልጽግናው ሊቀመንበር በፋኖ ጉዳይ ለመጀመሪያ ጊዜ በሚዲያ የሚናገርላቸውን ሰው ልከው ሐሳባቸው ተላልፎላችኋል። የመንግሥት ፍላጎት ተደራድሮ መጨረስ ነበር ሲሉ የብልጽግናን ሐሳብ የገለጹት የብልጽግናው ምሁር፣ ነገር ግን ብልጽግና ከፋኖ ጋር እንዳይደራደር እንቅፋት የሆነበት ጉዳይ አለ ሲሉ ያቀረቡት ሐሳብ አለ። በዚህ ጉዳይ የተሰናዳ ዝርዝር መረጃ እናስደምጣችኋለን። የአማራ ፋኖ ደብረ ብርሃን ከተማ በቅርብ ርቀት ላይ የራሱን አስተዳድራዊ መዋቅር መስርቷል። በዚህ ደረጃ ወደ ከተማ እየቀረበ ስላለው የአማራ ፋኖቹ ዋ ጠቅላይ ግዛት እዝ የትግል ደረጃ የምናስደምጣችሁ ዝርዝር መረጃ አለን። ተሰሙታላችሁ ቋራ ላይ ዛሬም የአማራ ፋኖ ተጋድሎ በከፍተኛ ደረጃ የድል አድራጊነት ጉዞውን ያስቀጠለበት ተጋድሎ አድርጓል። የሱዳን ኮሪደሩ ተጋድሎ ምን ይመስላል? የመተማው ተጋድሎ በብልጽግና ሰራዊት ላይ ያደረሰው ጉዳት ምን ይመስላል? በዜናችን ዝርዝሩ የሚደመጥ ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ አብራችሁን ስትቆዩ እነዚህንና ሌሎች መደመጥ ያለባቸውን መረጃዎች እናስደምጣችኋለን። አብራችሁን ቆዩ። ወደ ዝርዝሩ እናመራለን። በቅድሚያም የፋኖን አዲስ የመዋቅር ዝርጋታ ወደሚመለከተው መረጃችን እናመራለን። የአማራ ፋኖ ደብረ ብርሃን ከተማ አቅራቢያ አስተዳደራዊ መዋቅር መሰረተም። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፈረሰውን የወረዳና ቀበሌ መዋቅሮች በአዲስ መልኩ ማዋቀሩን እንደቀጠለበት አስታውቋል። በመድረኩ የተገኙ አመራሮች ከማህበረሰቡ ለተነሱ ወቅታዊ ጥያቄዎች ምላሽ የሰጡ ሲሆን ከእኛ አደረጃጀት ውጭ ባሉ የፋኖ አደረጃጀቶች በተፈጸመብን ትንኮሳ ምክንያት ራሳችንን ለመከላከል ባደረግነው አጸፋዊ ምላሽ ወደ ባዞ ቀጠና ሰራዊታችንን ለማስገባት መገደዳችንን ሰፊው ማህበረሰብ ይወቅልን በማለት ለመድረኩ ተሳታፊዎች ምላሽ ሰጥተዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው ህዝባችን የመልካም አስተዳደር ችግር እንዳይገጥመው እስከ ጎጥ ድረስ ጠንካራ መዋቅር በመዘርጋት ለህዝባችን አገልግሎት እየሰጠ ይገኛል። የሸዋ ጠቅላይ ግዛት እዝ ሰሞኑን በገባባቸው አዳዲስ ቀጠናዎች መዋቅር እየሰራ ይገኛል ብለዋል። ከነዚህ ቀጠናዎች ውስጥ አንዷ በሆነችው በደብረ ብርሃን ከተማ ዙሪያ የምትገኘዋ የካሲማ ቀበሌ በዛሬ ዕለት የቀበሌ አመራሮች ምርጫ በማድረግ በህዝብ የተመረጠ ህዝባዊ አስተዳደር መዘርጋቱን ያስታወቀው የኮሩ መረጃ በቀበሌ ደረጃ ለተመረጡ አዳዲስ አመራሮች ቀጣይ የስራ አቅጣጫዎችን በማስቀመጥ ውይይቱ መጠናቀቁን አስታውቋል። ከወታደራዊ ድሎች በተጨማሪ ህዝባዊ አገልግሎቶችንና የአዳራሽ ውይይቶችን በማድረግ ራሱን እየፈተሸ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ የትግላችን ዓላማ በድል እንዲጠናቀቅ ህዝብ ከጎናችን ሆኖ ሊደግፈው ይገባል። ህዝብ ደግሞ የሚደግፍህ ባልሰራው ተጋድሎ በሚዲያ ብቻ ስለ ጮክ ሳይሆን ተጨባጭ ስራ ስትሰራና ህዝብንም ቀርበህ የሚፈልገውን ጠይቀ ስትረዳ ነው ብሏል። በህዝባዊ ውይይቱ ላይ ተሳታፊ የነበሩ የአካባቢው ነዋሪዎች በበኩላቸው የወጣችሁበትን ዓላማ ከግብ ሳታደርሱ የህዝብን አደራም ሳትወጡ እንዳትቀሩ አደራ፣ ትናንት እንደደገፍናችሁ ዛሬም ሆነ ነገ መደገፋችንን አናቆምም። አደራ የምንላችሁ ዋናው ነጥብ ግን ለጊዜው አጋርነትና የፖለቲካ ፍጆታ ብላችሁ አማራን ለመከራ ከዳረጉት ኃይሎች ጋር አጋርነት እንዳትመሰርቱ እስካሁን የመጣችሁበትን ንጹሕ የትግል አካሄድ አስጠብቃችሁና አጽንታችሁ ታገሉ ሲሉ አስተያየታቸውን ሰጥተዋል። ክቡራትና ክቡራን ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የአማራ ፋኖ መተማ ላይ ድል ተቀዳጀም የብልጽግናው አገዛዝ የአማራ ፋኖን ለማጥፋት የሚሊሻ ኃይልን ማጠናከር ይገባናል ብሎ በወሰነው መሰረት ለስልጠና ያሰማራው የመከላከያና የደህንነት ኃይል በፋኖ እርምጃ ተወስዶበታል። በአማራ ክልል ጎንደር ጠቅላይ ግዛት መተማ አውራጃ የገባውን የብልጽግና የደህንነትና የመከላከያ ኃይል እርምጃ የወሰደበት የአማራ ፋኖ ካራ አማራ ክፍለ ጦር ነው። በዚህ ዘመቻም በፌዴራል ፖሊስ በብሔራዊ ደህንነትና በብልጽግና መከላከያ አባላት ላይ እርምጃ ተወስዶባቸዋል። የአማራ ፋኖ ካራማራ ክፍለ ጦር የሚዲያና ኮሚኒኬሽን መምሪያ ኃላፊው አርበኛ ቴዎድሮስ ከበደ የተጋድሎ መረጃ ለጣና ቴሌቪዥን ሲገልጽ፣ የወረዳና የዞን አስተዳዳሪዎች የአካባቢውን አርሶ አደር ሚልሻ ካልሆንክ ማረስ መነገድም ሆነ የትኛውንም ስራ መስራት አትችሉም፣ ሁሉም ሰው ለሰላሙ ዘብ መቆም አለበት፣ ለዚህ ደግሞ መንግስት ያቀረበውን የሰላም ማስጠበቅ ጥሪ ተቀብላችሁ የሚልሻ ስልጠና መውሰድ አለባችሁ ብሎ የመከላከያና ደህንነት አባላት ልኮ ነበር። የካራማራ ክፍለ ጦርም እርምጃ የወሰደባቸው በዚህ ኃይል ላይ ነው ብለዋል አርበኛ ቴዎድሮስ። አክሎም በድላችንም የሚልሻ ስልጠና እንሰለጥንም በማለታቸው ያገዛዙ ምስለኔዎች ያሰሯቸውን አርሶ አደሮች አስፈትተናል። በዚህ ሰዓትም አርሶ አደሩ ለቀጣይ የዘር ወቅት ማሳውን እያጸዳና ለዘር ዝግጁ እያደረገ ይገኛል ብልጽግና የሰራዊቱ ቁጥር በፋኖ ምትና በአጣዳፊ ተቅማጥና ትውከት አተት እያለቀበት ስለሆነ ወደ ከተማ እየሰበሰበ በምትኩም ሚልሻና ድማ ብተና በስፋት እያሰማራ ይገኛል በማለት የሱዳን ኮሪደርን አሁናዊ ሁኔታ ገልጿል። ይህ የብልጽግና አዲስ የውጊያ እቅድ አማራን እርስ በርሱ የማጫረስ ሴራ መሆኑን የገለጸው አርበኛ ቴዎድሮስ ይህን የብልጽግና እኩይ ዓላማ የተረዱ የአድማ ብተን አባላት ፋኖን መቀላቀል ጀምረዋል። ሜልሻውም ትጥቁን እንደያዘ እየጠፋ ነው። በአጠቃላይ እየተጠናቀቀ ባለው በዚህ የሚያዝያ ወር ጠላት ብልጽግና ወታደራዊም ሆነ በፖለቲካዊ መስኮች ከባድ ኪሳር ያስተናገደበት ወር ነው ብለዋል። የብልጽግና ሰራዊት ሚያዝያ 14 ቀን 2017 ዓም በአማራ ፋኖ ላይ በአዲስ መልኩ ልዩ ዘመቻ መክፈቱን ያስታወሰው አርበኛ ቴዎድሮስ ከዚያን ጊዜ ጀምሮ በተከታታይ 12 ቀናት በተካሄዱ አውደ ውጊያዎች የብልጽግና ሰራዊት በከፍተኛ ደረጃ ተመናምኖበታል ሲል ተናግረዋል። የብልጽግናው አገዛዝ ባደረገው ግምገማ የአማራ ክልልን ቀስ በቀስ እየለቀቀን እንወጣለን፣ በቅድሚያ ሚሊሻን በብዛት አሰልጥነን እናሰማራ መከላከያው በከተሞችና በወሳኝ መንገዶች ላይ ብቻ ይቀመጥ የሚል እቅድ ማውጣቱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በዚህ የኦህዴድ ብልጽግና እቅድና መመሪያ መሰረትም ያረጋ ከበደ ካቢኒ ለሚልሻ ስልጠና ስምሪት ሰጥቷል። በስምሪቱ መሰረትም የፋኖ ኃይል በማይገኝባቸው የገጠር ቀበሌዎች አርሶ አደሩን ከማሳው አስቀርቶ ወደ ስልጠና ለማስገባት እየሰበሰበ መሆኑን ለማወቅ ችለናል። በመጨረሻም የትግራይ ክልልን ወደሚመለከተው መረጃ እንሻገራለን። ትግራይና ፋኖ ከአራት ተከፍለዋል። የብልጽግናው ሚኒስትር በቅርቡ ከኦህዴድ ብልጽግና ርዕሰ መስተዳደር ተሹሞ የተላከለት የትግራይ ክልል አሁናዊ ሁኔታ በአራት የተከፋፈለ መሆኑን የብልጽግናው ሚኒስትር ተናግረዋል። የብልጽግናው ሚኒስትር የትግራይን አሁናዊ የፖለቲካ የኃይል አሰላለፍ አስመልክቶ የአገዛዙን ግምገማ ሲገልጹ በአራት የተከፋፈለ ከመሆኑም በላይ የመቀሌ ዩኒቨርሲቲ የኃይል አሰላለፉን የሚጠቁም ጥናት ማዘጋጀቱን ዶክተር ዳኛቸው አሰፋ ተናግረዋል። ዶክተር ዳኛቸው አሰፋ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ የብልጽግና ሚኒስትር ነግሮኛል ብለው ባቀረቡት የተጠና ቃለ ምልልስ ጌታቸው ረዳና ተከታዮቹ የሚገኙበት አንደኛው አሰላለፍ ሲሆን ዶክተር ደብረጽዮንና ተከታዮቹ የሚገኙበት ደግሞ ሌላ አሰላለፍ አለ። ከሁለቱ በተጨማሪ ደግሞ ወይዘሮ ፈትለወርቅ ገብረ እግዚአብሔር የሚመሩት አንድ አንጃ ሲኖር አራተኛው አንጃ ደግሞ ከህወሓት ታጣቂ ኃይል አፈንግጠው አፋር ክልል አቅራቢያ ሰፍረው መሳሪያ የሚወለውሉት ናቸው ብለዋል። የብልጽግና አስተሳሰብና ቀጣይ ዕቅድ በዶክተር ዳኛቸው በኩል እንዲተላለፍ በተደረገበት በዚሁ ቃለምልልስ ላይ የአድዋው ስብስብ የሆነው የደብረ ጽዮንና የሞንጆሪኖ አንጃዎች በሂደት ወደ አንድ ሊመጡ የሚችሉ ናቸው ሁለቱም አንጃዎች ከኤርትራ ጋር መስራት የሚፈልጉ ሲሆን ከብልጽግና ጋር የሚሰራውን ኃይል ባንዳ ብለው እንደሚጠሩት ዶክተር ዳኛቸው ተናግረዋል ሆኖም ይላሉ ዶክተር ዳኛቸው ከብልጽግናው ሚኒስቴር የሰሙትን ያገዛዙን የግምገማ ሪፖርት ሲናገሩ ይህንን የነ ሞንጆሪኖን ወደ ኤርትራ መጠጋጋት ወጣቱ የትግራይ ትውልድ አይፈልገውም የመቀሌ ዩኒቨርሲቲም በአጠነው ጥናት 76 በመቶ የትግራይ ህዝብ እየተፈጀው በኤርትራ ነው ይላል በዚህ የተነሳ ነው ወጣቱ ትውልድ ከኤርትራ ጋር የሚሰራውን ቡድን የሚጠየፉት በማለት ተናግረዋል። ዶክተር ዳኛቸው ይቀጥሉና የብልጽግናው ሚኒስተር ከዚህም የበለጠ ሌላ መረጃ ነግሮኛል ይሉና ሲቀጥሉ አንድ የሲአይኤ አባል ትግራይ ደርሶ ከተመለሰ በኋላ የሰጠውን ምስክርነት ያስታውሳሉ። ትግራይ ደርሶ የተመለሰው የደህንነት ሰው ለብልጽግና ሰዎች ትግራይ ትገነጠላለች የሚል አስተሳሰብ አላችሁ፣ ነገር ግን የኢትዮጵያዊነት መነሳሳት ትግራይ ውስጥ አለ ሲል ነበር የሲያይ አባሉ የተናገረው። ዶክተር ዳኛቸውም ይህንን መረጃ ከብልጽግናው ሚኒስትር ሰምቻለሁ ብለው በቃለ ምልልሱ ገልጸውታል። ይህ በእንዲህ እንዳለ የአማራን ሕዝብ ትግል በተመለከተ ከብልጽግና በኩል ተሰናድቶ የተሰጣቸውን ሪፖርት በሚዲያ የተናገሩት ዶክተር ዳኛቸው ሲገልጹ ደግሞ የአማራ ጉዳይም በአራት የተከፈለ ነው። በእስክንድር የሚመራው፣ በዘመነ ካሴ የሚመራው፣ ከየትኛውም ያልሆነና ሌላ ኃይል አለ። እነ እስክንድር የአሰብን ጉዳይ ላናነሳባችሁ ቃል እንገባለን ብሎ ከኤርትራ ጋር ሆኖ መንግስትን ለመዋጋት አጋር ይፈልጋል። የነዘመነ ቡድን ደግሞ ውልቃይትን ለወያኔ አሳልፎ ለመስጠት ቃል ገብቶ ተማምሏል። በዚህ መዓል አጣብቂኝ ውስጥ የገባው የጎንደሩ ፋኖ ነው ብለዋል። ካለፉት አራት ወራት ወዲህ ፋኖ መዳከሙንና አቅሙ እየላላ መምጣቱን ብልጽግና ገምግሟል ሲሉ የተናገሩት ዶክተር ዳኛቸው አሁን የመንግስት የውጊያ ዕቅድ ገጠር ላይ በርካታ ሚልሻ አሰማርቶ ወታደሩን ከተማ ላይ ማስቀመጥ ነው። ለዚህ ደግሞ የሚልሻ ኃይልን ማጠናከር ዋና እቅዱ አድርጎ ይዞታል በማለት ከብልጽግና ጓዳ የሰሙትን በሚዲያ ተናግረዋል። የአማራን ጦርነት በተመለከተ የብልጽግናውን አገዛዝ ፍላጎት ሲናገሩ በድርድር መፍታት ነበር፤ ነገር ግን ለመንግስት ችግር የሆነበት ፋኖቹ ተደራጅተው አለመገኘታቸው ነው በማለት ገልጸዋል። የዶክተር ዳኛቸው አሰፋ ንግግር ላይ አስተያየታቸው ለጣና ቴሌቪዥን የሰጡት የአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ትምህርት ክፍል ተባባሪ ፕሮፌሰር የዶክተሩ ንግግር የብልጽግናን ቀጣይ እቅዶች ያመላከቱ ናቸው ብለዋል። ፕሮፌሰሩ ሲቀጥሉም ከዚህ የዶክተር ዳኛቸው ንግግር ተነስተን መገመት የምንችለው መልእክቱን የሰጧቸው ጠቅላይ ሚኒስትሩ ሊሆኑ እንደሚችሉ ነው። ብልጽግና በዚህ ደረጃ ያደረገውን ግምገማ የትኛውም ሚኒስትር ለአንድ ዩቲዩበር ሊናገር አይደፍርም። ስለዚህ ዶክተር ዳኛቸው እንዲናገሩት ታስበው በአንደኛው የጠቅላይ ሚኒስትሩ አማካሪ በኩል ተሰጥቷቸዋል ወይም ራሳቸው ጠቅላይ ሚኒስትሩ ነግረዋቸው ሊሆን ይችላል በማለት ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 27 የእኩለ ቀን ዜናችን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው አማራ ሰፋ፣ አብሬያችሁ ቆየው። በምሽቱ የዜና አወጃችን እስከምንገናኝ ድረስ በዚሁ ተሰናበትናችሁ። ጣና ቴሌቪዥን ከሐቅ ጋር